ክፍል ሀያ ዘጠኝ እንዳየ ነው እንግዲህ እሲር ከኑላ በኑላዊ ስም ኤልያስ ላይ ብር እንደሚቀበል ታረቀኝ ለሀኒ በደንብ አስረድቷታል ማለት ነው። ሀኒ ይሄን ሁሉ ምንም ነገር የምታውቀው ነገር የለም። ኑላዊን እሲር በአባትነት እንደቀረባቸው ነበር የምታቀው ማለት ነው። እሷም እንግዲህ አምናው ወዳው አክብራው እንደ ወንድሟ በማየት አባቷን አባቴ ባተ ነው ብላ አምና እንደ አመኔታ እንደሰጠችው ይታወቃል ማለት ነው። እንግዲህ መጨረሻ ላይ ስለ እሲር ሁሉንም ነገር ታረቀኝ አስረድቷታል። እንግዲህ ሀኒ በጣም ተናዳለች፣ በጣም ተቀይመዋለች። ይሄንን እሱም ታረቀኝ ለእሲር እንደዚህ እንደዚህ ብዬ ለሀኒ ነግሪያታለው፣ ከኤልያስ ላይ ብር እየተቀበልክ ለኑላዊ በኑላዊ ስም ብዬ ይሄን ሁሉ አስረድቻታለሁ ብሎ ታረቀኝ ለእሲር ያግሮታል ማለት ነው። እንደሰማ ወዲያውን ደውሎ ሀኒን እንገናኝ ብሎ ቦታ ተቀጣጥረው እይገናንኛሉ ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ፣ የምወዳችሁ የማከብራችሁ እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት በዘት ዘት ይባልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተየታችሁ እንዳይረሳ ማለት ነው። እንግዲህ አሲር ሀኒን ከሀኒ ጋር ተገናኝተው ሰላም ተባ ብለው ሀኒዬ አንዴ እንድታናግረኝ እፈልጋለሁ ብሎ ይላታል። ምንድ ነው እሱ ምንድ ነው የምትነግረኝ ምን ፈልገ ነው ብላ ትለዋለች። አንቺም እንደ አባትሽ ፊት ነሳሽኝ ማለት ነው ብሎ ይላታል ማለት ነው። እንዴ እኔ ምን ስለሆንኩ ነው አንተን ፊት የምነሳህ ዝምድና የለን ብላ ትለዋለች። እንዴ ማለት ሀኒ ምን ማለትሽ ነው ብሎ ይላታል። እኔ ኮ ከደሴ አዲስ አበባ የመጣውት አንተን ጥሩ ነህ። ከደሴ አዲስ አበባ የመጣውት ለአባቴ ሕክምና ብዬ ነበር፣ ግን አንተ ጥሩ ነህ ብዬ ከአባቴ አብልጬ አንተን ከእስር ቤት አውጥቻለሁ ብላ ነበር ያለችው። ማለት ነው ሀኒ ለምታደርጊው ነገር እንደማትመጻደቂ አውቃለሁ፣ ግን ዛሬ እንደዚህ ታልሽኝ እውነት ተቀይመሽኛል ማለት ነው ብሎ ይላታል። ማለት ነው እባክህን እኔ እንደ ወንድሜ አይቼህ አምኜህ ነበረ። አባቴ አባትህ ነው ብዬ አምኜ እየሰጠው፣ አንተ ግን በጣም አሳፋሪ ነህ፣ አሳፈርከኝ ብላ ትለዋለች ሀኒ። ድሮስ እኔ እኔን ድሮስ እኔን ማን ያከብረኛል ብለሽ ነው እንጂ ፈርድብኛል እንጂ ማን ይሰማኛል ብለሽ ነው፣ ሁሉም በእኔ ላይ ነው የሚፈርደው ብሎ እሱም ይመልስላታል። ባክን ወደዛ አንጀት ለመብላት አትሞክር ብላ እሷም ትለዋለች። እኛ ኮ እንደ ቤተሰብህ አድርግ አድርገህ ነበር አድርገህ ነበር እየተቀበልንህ፣ አባቴም ሆነ እኔም እንደ ወንድሜ አባቴም ሆነ እንደ ልጅ አድርገህ ነበር እየተቀበልንህ። ግን አንተ አሳፋሪ ነህ። በእኛ ላይ በእኛ ላይ ትነግዳለህ። በእኛ ላይ ተጠቀምንብህ ብላ ተጠቀምን ተጠቃሚ ሆንክብን፣ ብላ እሷም ትለዋለች። ለካ አንድ ነገር ልንገርህ፣ እንጀራ አባትህ የሰራኸው ምንም ቢሆን የሰራኸውንም ባላቅ ማሳሰሩ ለካ እውነት ነው ብላ ትለዋለች። እባክሽን ሀኒ፣ አንቺ በጣም ጥሩ ሰውነሽ እንደዚህ አትሁኚ። ጥፋቴን አውቃለሁ፣ አጥፍቻለሁ። ድሮስ እኔን በማንነቴ ማን ይቀበለኛል ብለሽ ነው ብላ ትለዋለች። አሁን ሰውን ለማሳመን አትሞክር። ሁለተኛ ወደ አጠገቤ እንዳትደርስ። እኔ ሙሉ ፐርሰንት ሰው አምኜ አላቅም ነበር፣ አንተ ግን ምኘህ ነበረ። አንተ ግን እንደዚህ አይነት ላይ ሆነህ ተገኘህ፣ ብላ እሷም እንግዲህ ተቀይመዋለች። እሺ በቃ ይቅርታ፣ አንቺ አንተ አትናደጂ። የሰራው ስራ ለይቅርታ አይበቃም። እኔም ድሮም ታርቀኝ ስለነገረሽ ብዬ ነው አምኜ የተቀበልኩት ልነግርሽ የቻልኩት አ አዎ አድርግ ያለው ብሎ አላት። አዎ አድርግ ያለው ብለህ ጭራሽኑ ትላለህ ብላ እሷም ትናደድበታለች። አዎ በቃ ሀኒ፣ የኔ ያደረኩት ነገር ለይቅርታ አይበጅም ለይቅርታ አይበቃምና በቃ አንቺም ወደ ስራሽ ሂጂ ብሎ ይላታል። እሺ በቃ ግን አንተ በጣም መጥፎ ነህ፣ ጭራሹኑ አዎ ትለኛለህ ብላ እሷም እንግዲህ በማመኗ ተናዳበታለች ማለት ነው። ሁለተኛ አጠገቤ እባክህ ከቻልክ ሁለተኛ አጠገቤ እንዳደርስብኝ ብላው፣ እሺ በቃ አልደርስብሽም ብሎ እሷም ወደ መንገዷ ትሄዳለች። እሱም እንግዲህ ወደለንት ለፍቅር ይደውልላታል ማለት ነው። ፍቅር ጋር ደውሎ ያደረግኩሽን ነገር ይቅርታ አድርጊልኝ፣ ትናንትና ለተናገርኩሽ ነገር ይቅርታ አድርጊልኝ ብሎ ይላታል። ምንድን ነው እሱ የተናገርኩ እኔ በኋላ ትንሽ ቆይቼ ወደ ሰፈር እመጣለሁ። አሁን አባቴ አጠገቤ ነው ያለው ያዋራህ አልችልም ብላ ትለዋለች። ረሳሽ ላይ ትናንትና የተናገርኩሽን ይቅርታ እንድታደርግልኝ ነው የደወልኩት ብሎ ይላታል። አሁን አባቴ እየመጣ ነው፣ እባክህ ላዋራህ አልቻልኩም ብላ እሷም ስልኩን ትዘጋበታለች። ኤልያስ እንግዲህ ሀኒ ፊት ስለነሳችው ወደ ደሴ ሊሄድ ሻንጣውን ይዞ ከታረቀይ ጋር ታርቀኝ ኋላ ኋላው እየተከተለ ሲሮጥ ሊደርስበት አልቻለም። ኧረ እባክህና አንተ ልጅ በስሜት ነው እንዴ የምትሮጠው? ምን ነክቶ ነው ብሎ ይለዋል። እባክህ ተው ታርቀይ ስለ ሀኒ እንደሆነ ምንም ነገር እንድትለኝ አልፈለም ግም ብሎ ለታረቀኝ ኤልያስ ይመልስለታል። አረቆይ እስቲ አንዴ ተረጋጋ፣ አንተ ሌል ታብደ ነው እንዴ? ብሎ ታረቀኝም ኤልያስን ይለዋል። እኔ ኮ ያበድኩት ከደሴ ወደ አዲስ አበባ የመጣ ሁለት ነው ብሎ ይለዋል። ተው ግን አንዴ ተረጋጋ፣ ሀኒኮ ያንተን ችግር ስላልተረዳች ነው ብሎ ታረቀኝም ኤልያስን ይለዋል። ከእንግዲህ በኋላ ሀኒ ምንም ነገር ልትረዳኝ አልቻለችም። እስካሁን ድረስ ያልተረዳች ከእንግዲህ በኋላ ትረዳኛለች ብዬ አላስብም። እኔ በለሷ ብዙ ነገር ሆኛለው ጭንቀት ላይ ሀይም አይምሮዬ በጭንቀት ተይዟል ብሎ ታረቀኝ ይለዋል። እባክህን ቆይ ተረጋጋ፣ አስብበት፣ እንደዚህ አትቸኩል። በቃ ከእንግዲህ በኋላ ምን ሊመጣ ነው ብሎ እሱም ይለዋል። እኔ ለሷ ብዙ ነገር የሆንኩት ነገር አለ። የምጠላውን አዲስ አበባ ከዚህ በፊት ሁለተኛ ወደ አዲስ አበባ አልመለስም ብዬ ነበር የሄድኩት፣ ግን ለሷ ብዬ ነው አዲስ አበባ የመጣሁት ብሎ ይለዋል። እና ካዲያ አዲስ አበባ ብለህ ነው እንዲህ የመጣኸው? ለሷ ብለህ ነው እንጂ ብሎ ታረቀኝም ለኤልያስ ይለዋል። አዎ እሷን ብዬ ነበር የመጣሁት፣ ግን እሷ ዛሬ ፊት ከነሳችኝ ምን አለይ ብዬ እቀመጣለሁ? ተመልሼ መሄድ ብቻ ነው ያለኝ አማራጭ ብሎ እሱም ኤልያስም ይለዋል። እሱ እንደዚህ እያለው እያለ አረባክን ቆይ ተረጋጋ፣ ለውሳኔ አትቸኩል ብሎ ሲለምነው እሺ ሊለው አልቻለም። በዚህ መሀል ሀኒ ትደውላለች። ሀኒ ደውላ ታረቀኝን ሄሎ ሰላም ትለዋለች። እሱ ግን ስለተናዱ ስለነበረ ባክሽን ተይኝ። ምን ሆንህ ነው? ታረቀኝ ብላ ሀኒ ስትለው ይሄ ኤልያስ ሊያሳብደኝ ነው ብሎ ይላታል። ማለት ትናንትና ማታኮ ስልኩ ስደውል ዝግ ነው ብሎ አልሰራ አለኝ ብላ ሀኒም ለታረቀኝ ትለዋለች። ይኸውልሽ ወደ ደሴ ተመልሻለሁ ተመልሼ ሊሄድ ነው እያለ ሄዶ ልሻል ብሎ ታረቀኝም ለሀኒ ይላታል። እንዲህ ምን እየሆነ ነው ያለው? ብላ እስቲ ስልኩ ስጠው፣ እሺ ላናግረው ብላ ሀኒም ታረቀኝን ትለዋለች። ከዛ ታረቀኝ ኤልያስን፣ ኤልያስ ሀኒ እየደወለችልህ ነው፣ ና ቁምና አናግራት ብሎ እየሮጠ ይሄድና ለታረቀኝ ለኤልያስ ታረቀኝ ስልኩን ይሰጠዋል። ኤልያስ ምን ሆነ ነው? ቆይ ከደሴ ድረስ አዲስ አበባ መጥተህ አንድ ቀን እንኳን ሳንገናኝ ልትሄድ ነው እንዴ ብላ ትለዋለች። እና ካዲያ አንቺ ፊት ከነሳሽኝ ምን አለ ብዬ ነው የምቀመጠው ብሎ ኤልያስም ይመልስላታል። እባክህን ቆይ አንድ ጊዜ ስራው ከስራ ስወጣ ማታ እንገናኛለን ብላ እሷም ስልኩን ትዘጋበታለች። እዛ እሱም ሄሎ ሄሎ ሲል እሷ ስልኩን ዘግተዋለች በቃ ማታ ምን አለችህ ብሎ ታረቀኝ ሲጠይቀው ማታ ከስራ መልስ እንገናኛለን ብላ አለችኝ ብሎ ታር ኤሊያስም ለታረቀኝ ይመልስለታል ምና ካዲያ አሪፍኗ በቃ ሂድ አሁን ብሎ ታረቀኝም ለኤልያስ ላይ ያሾፍበታል አንተ ደግሞ ምን እያልከኝ ነው ማታ ከስራ ስወጣ እንገናኝ ብላ እያለችኝ አይደል እንዴ ብሎ ታር ኤልያስም ይለዋል እባክን ሳሾፍብህ ነው በቃ አሁን አንጣ ሻንጣውንና ወደ ቤታችን እንመለስ ብሎ ታረቀኝም ኤልያስን ይለዋል። እሺ በቃ ተባብለው ወደ ቤታቸው ይሰናበታሉ። እንግዲህ ታረቀኝም ኤልያስም እሲርን እንዳፈቀደችው ነበር የሚያስበው። በጣም ተናዶ ፊት ስለነሳችው ስለነበረ እሱ ያለው አማራጭ ወደ ደሴ መሄድ ብቻ ነበር ያለው እና ሻንጣውን ይዞ ሊሄድ ሲል እንግዲህ ታረቀኝ በመሀል እሷ ታረቀኝ ጋር ትደውልና ከሚሄድበት መንገድ አስቀርተዋለች ማለት ነው። ሀኒ በመሀል ላይ እንግዲህ ከእሲርም ከኤልያስም እንግዲህ በጣም እየተጨናነቀችና እየተጉላላች ነው እያለችው ወይዘሮ አቶ ኖላዊ እንግዲህ በጣም እሳቸውም ተጨንቀው ወደ ታርቀኝ ቢሮ ይመጣሉ ማለት ነው። ታርቀኝ ቢሮ መጥተው ታርቀኝ ከዚህ በፊት ሁለተኛ ብኔ ቢሮ እንዳትመጡ እኔ ለየቸገረው ነገር ካለ እቤት ድረስ ጥሩኝና እቤት እመጣለው ባላቸው መሰረት እሳቸው ግን ሲጨንቃቸው፣ አሁንም ወደሱ ቢሮ አምርተዋል ስለሀኒ የሆነችውን ነገር ሊጠይቁት እዛ አባባ ምን ነው? ምን ሆነው መጡ? ሁለተኛ እዚህ ቢሮ እንዳትመጡ ብዬ ብዬው ነበር እኮ ብሎ ይላቸዋል። ለምትፈልጉት ነገር ላኩብኝ፣ እኔ እርሶ ጋር እመጣለሁ ብያል ነበር ብሎ ሲጠይ ሲላቸው፣ እና ካዲያ በቃ ልመለስና ሰው ልላክና ወደ ቤትን አልኛ ብለው ሲያሾፉበት፣ አይ አባባ እርሶ እያሾፉ ብኝ ነው አይደለ? ብለው ብሎ ታረቀኝም ይላቸዋል። አሁን ምንድን ነው እግር የጣለው ምን እግር ጣለሁ ብለው ብሎ ታረቀኝም ኑላዊን ይጠይቃቸዋል። እባክህ ለዛችው ለአንድ ልጄ ነዋ። ልጄ ምን እንደሆነችብኝ አላቅም። ሰሞኑን ትክክል አይደለችም ብሎ ኑላዊም ይሉታል። ምን ነው ምን ሆነች ምን ችግር ገጠማት ብለው ብሎ ታረቀኝም ይላቸዋል። እኔ እንጃ ሌሊቱን ሁሉ ስልኳም እሷም ሲቃዥ ነው የሚያድሩት ብለው ኖላዊ ለታረቀኝ ይሉታል። ታረቀኝ ምንድነው ቅዠት ማለት ብለው ብሎ ይላቸዋል። አያንተ ስትለፈልፍ ነው ስልኳም እንዲች ሲጮህ ነው የሚያድረው። እሷም ስትለፈልፍ ነው ማል የምታድረው። ልጄ ግን ምን እንደሆነች አላቅም። ሰሞኑን ትክክል አይደለችም። ነገረኝም ብላት ምንም አልሆንኩም ብላ ልትነግረኝ አልቻለችም። እባክህን አንተ የምታውቀው ነገር ካለ ንገረኝ፣ ብለው ለታረቀኝ ይሉታል። እኔ ምን ነገር የሰማሁት ነገር የለም። ሀኒ ምንም አልሆነችም ደህና ነች፣ አታስቡ እርሶ ብሎ ታረቀኝም ኑላዊን ይላቸዋል። አይ ባክ ልጄ ማ ጥሩ አይደለችም ደህና አይደለችም። ባክህን ወይም ጠይቅልኝ ወይም የምታውቀው ነገር ካለ ንገረኝ ብለው ይሉታል። በቃ እሺ እኔ እጠራትና የሆነችውን ነገር ጠይቃታለሁ፣ ከዛን እነግሮሃለው ብሎ እሱ ታረቀኝም ይሏቸዋል። ባክ ልጄ አደራህን ጠይቅልኝ፣ በቃ ብለው እሳቸውም ለታረቀኝ አደራ ሰጥተው ወደ ቤታቸው ያመራሉ። በቃ እርሶ ምንም አታስቡ ሀኔ ምንም እንዳልሆነች ነው የምናግረው ብለው ብሎ ታረቀኝም ያሰናብታቸዋል። የዛሬ ቪዲዮ ይህንን